ሰኔ 24 2017፣ ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ምሰበር ዜናዎች ይዤ ቀርቤ አለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምር አለው። በጎጃም አርበኛ ዘመነ ካሴን አሳደን ሱዳን አስገብተነዋል፣ ፋኖን አጥፍተነዋል እያለ ሲፎክር የሰነበተው ብርጋዴር ጄኔራል አህመድ አደም በፋኖ ጥይት መነደሉ ተገለጸ። ጄኔራሉ በአማኑኤል በነበረው ውጊያም ሁለት ጊዜ ተከ በጥይት የተመታ ሲሆን በሄሊኮፕተር ወደ አዲስ አበባ ጦር ኃይሎች መላኩም ተነግሯል። በሌላ በኩል በጎጃም በመድፍ በዙ 23 በሞርተርና በብረት ለበስ ታንክ የታገዘም ከባድ ውጊያም እየተደረገ ነው እና አርበኛ ዘመነ ካሴን እንዲመታ የተላከም የልዩ ኦፕሬሽን የአብይ አህመድ ቡድን መደምሰሱንም አርበኛ አስረስ ማረዳም ጤም አሳውቋል። በዝርዝር የምታደምጡት መረጃም ከጎጃም ይዘናል። እናስደምጣችኋለን። በሌላ በኩል በወሎና ጎጃምም ከባድ ውጊያ እየተደረገ ነው። በወሎ አገዛዙ መሽጎባቸው የሚገኙ ካምፖች በምሬ ወዳጁ ልጆች ሲደረመሱ በርካታ አገዛዙ ጦርም ሙትና ቁስለኛ መደረጉ ነው የተረጋገጠው። በጎንደር የአማራ ፋኖ ብሔራዊ ኃይል ወሳኝ ከተሞችን እያስለቀቁም እየተቆጣጠሩም ነው። ውጊያው በበርካታ ቦታዎች ሲደረግ እጅግ ቁጥሩ የበዛም የብርሃኑ ጁላ ጦር መደምሰሱ ነው የተረጋገጠው። ሰፊ ዘገባ ይዘናል እናስደምጣችኋለን። በሌላ በኩል ፖለቲከኛ ጀዋር መሐመድ የአብይ አህመድ መንግስት ልንገለብጠው ጫፍ ላይ ነን ሲል ተናገረም። አብይ ራሱ ከስልጣን እንደሚወርድ አምኗል ሲል የተናገረው ጀዋር መሐመድ የሽግግር መንግስት ለማቋቋምና ኢትዮጵያን ከአብይ አህመድ በኋላም እንዳትፈርስ ለማድረግ እየሰራ ነው ሲል ተናግረዋል። ብልጽግናን አሽመድምደነዋል፣ ጋራ ላይ እንደተጣለም ድንጋይ አድርገነዋል ሲል ፖለቲከኛው ተናግረዋል። የፖለቲ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 ይቅናችሁ። በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረግኩት የጦር ግንባር መረጃ አልፋለሁ። ሰበር ዜና፣ ሰሜናዊቷ ወርቀደቦ ከተማ በጎንደር የበጋሻው ክፍለ ጦር ጥላ ስር ሆነች። የአማራ ፋኖ ብሔራዊ ኃይል አፋ ባሃ ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው የጎንደር የበጋሻው ክፍለ ጦር ድል ተቀዳጀ። ይህ የጎንደር የበጋሻው ክፍለ ጦር አካል የሆኑት ይታየውና አጥናፍ ብርጌድ በትላንትና እለት ከቀኑ 10 ሰዓት ጀምሮ እስካሁን እየተደረገ ባለው አውደ ውጊያ ከገደብዬና ዳባት ከተማ መካከል የምትገኘውን ወርቀደቦ ከተማ ከአገዛዙ ብልጽግና ወንበር አስጠባቂ ኃይል በማስለቀቅ መቆጣጠር ችለዋል። ዘመቻ ማዕበል ብሎ ለማጽዳት የገባው የአገዛዙ ቅልብ ኃይል ለፋኖ ቀለብ ሆኖ እየተጸዳ ሲገኝ በውጊያውን ብልጽግና ከፍተኛ የሆነ ሰብዊና ቁሳዊ ኪሳራም አስተናግዶ ወርቀ ደቦን ለወርቆቹ ጎንደር በጋሻው ሰጥቶም እየ ተረጠጠም ወደ ገደብዬ ከተማ ቢያመራም እንደ አራስ ነበር የተቆጡት የጎንደር ፋኖች እየደረሱ እየቀጠቀጧቸው ይገኛሉ ሲሉ የአካባቢው ነዋሪዎች ገልጸዋል። ውጊያው አሁንም እንደቀጠለ ሲሆን በዘመቻ ማዕበል ጎንደር በጋሻው ክፍለ ጦር በአገዛዙ ኃይል ላይ ከፍተኛ ድልን እየተቀዳጀም ነው። በዚህ ያላበቁት ጎንደሬዎች አፋባሃ ጎንደር ቀጠና ሜጀር ጄኔራል ውባንታባ ተኮር ከፍተኛ ድልን ተቀዳጅቷል። በትላንትናው እለት በደራው አምባሳሜን የጀመረው አ አውደ ውጊያም አድማሱን አስፍቶ ሁለተኛ ቀኑን አስቆጥሯል። በዚህ ውጊያ አዲስ ብሬን ማራኪዎቹ የጣና ገላውዲዮስ ክፍለ ጦር ሰራዊት፣ የብልጽግናን ኃይል በግርማቸው የሚያረዱት ሜጀር ጀነራል ውባንታባተ ተወርዋሪ ክፍለ ጦር፣ የጉናዋ ፈርጥ ጥቁሩ አንበሳ ስቴዴንሳ ብርጌድ አንዴት ሻለቃና የአምስተኛ ኮርቃኝ መሐንዲሶች አካላት ሰኔ ማርያም ላይ የጀመሩት አውደ ውጊያም አድማሱን አስፍቶ በአርብ ገበያ ዙሪያ ሳንጋጣ አልታ ሰለልበይ ጎሽተ ጓሃናም አምባሳሚን ዙሪያ መዳረሻው ብርቱ ትንቅንቅ ተጋድሎም አድርገዋል። በዚህም በርካታ የብልጽግና ኃይል ሙትና ቁስለኛ መሆኑ ነው የተረጋገጠው። በዚህ እላስጨራሽ ውጊያም የአገዛዙ ሰራዊት አለኛለውን ያለውን ከባድ መሳሪያም ተጠቅሟል። በተቃራኒው ፍትህ በልባቸው ያነገቡት የአማራ ፋኖች ከልብ ትጥቅ እስከ ነፍጥ ትጥቅ ተሟልተውና የውጊያ ቦታቸውን በሚገባም እያነበቡም ሲዋጉ ውለዋል። በትላንትና ሁለት ድሽቃ የተማረከው ብሬን ያስረከበው በሺዎች የሚቆጠሩ የብሬን የክላሽ ድሽቃም ተተኳሽ እንካቹ ያለው ተሽከርካሪዎችን ትቶም የፈረጠጠው አመራሮቹን ያስደመሰሰውና በጥቅሉ የሞራል የቁስና የአካል ስብራት በግድ እንዲቀበል የተደረገው የአገዛዙ ሰራዊት ትላንት ከተጨመረለት ኃይል ሌላ በዛሬው ዕለት ብዛት ያለው ጦር ከባህር ዳር ከወረታም ተጨምሮለት ለመዋጋት ቢሞክረም ዛሬም ሌላኛው ድሽቃም ለማስረከብ ጫፍ ላይ ደርሶ ነበር ሲሎም የፋኑ ኃይሎች አስታውቀዋል። አና ግላውዲዮስ ክፍለ ጦር ልጆች በቦምብ የብልጽግናን ምሽግ እንደሰባበሩትም ነው የተገለጸው። ለአምሃራነት የሚሰጠውን ክብር መስዋዕትነት ከፍለው አይበገሬው አምሃራነትን ለብልጽግናም አስመልክተው አስመስክረውታል ሲሉም የአይን እማኞች ገልጸዋል። በስፋት ለማጥቃት ከሁሉም አቅጣጫ የመጣው የአገዛዙ ሰራዊት በሚገባ መክተነዋል፣ ከማጥቃት ወደ ጸረ ማጥቃት ተሸጋግረናል ሲሉም የፋኖ ኃይሎቹም አስታውቀዋል። መራሮቹ አምሃሮች በደራ ምድር የብልጽግና ይል አንበርክከውታል ብዛት የነበረው የብልጽግና ኃይል ግንባርናም አሰላለፍ በመጨረሻ ሰዓት ወደ አንድ ግንባር ብቻም እንዲመጣም አስገድደውታል ቆራጦቹ አማሮች መምረርን ለወገንም ለብልጽግናም አሳይተው በክብር መስዋዕትነትንም የተቀበሉ የፋኑ አባላት እንዳሉም ነው የተገለጸው በዚህ የደራ ውጊያ የብልጽግና ኃይል አይቀጡ ቅጣት የተቀጣበት ድል በነፃ እንደማይገኝ የተገለጠበት የብልጽግና ምሽግ የተሰበረበት የብልጽግና ኃይል ዘርፈ ብዙ ኪሳራን የተጎናጸፈበት በጥቅሉ የፋኖ ሰራዊት አሳማኝ ድልን በተጨባጭም እየገለጠና የብልጽግናን ኃይል እያንበረከከ የሚገኝበት ውጊያ ተደርጓል ሲሆን የአይን ማኞች ገልጸዋል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል አፋ ባሃ ወሎ ቤተ አማራ ቀጠና ድልን ተቀዳጅቷል። ምስራቅ አማራ ኮር ሁለት ዞ በላምባ ክፍለ ጦር አንደኛ ሻለቃና ስድስተኛ ሻለቃ በሁለት ግንባር ድል ተጎናጸፉ። ምስራቅ አማራ ኮር ሁለት ዞ በላምባ ክፍለ አንደኛ ሻለቃ ራያ ቆቦ በዋ ሚካኤል ላይ ደፈጣ መያዝ ዙፋነ ጠባቂው ሰራዊት ወደ ተኩሎሽ ግንባር ስንቅና ንብረት እንዲሁም ተጨማሪ የሰው ኃይል እንዳያሳልፍ በማድረግ ታላቅ ጀብዱ በመፈጸም ድል ተጎናጽፈዋል። ምስራቅ አማራ ኮር ሁለት ዞ በላምባ ክፍለ ጦሮች ስድስተኛ ሻለቃ ሆርማትና አራዱም ወታደራዊ ካምፖችን ያወደሙበት የብልጽግና ኃይል አካባቢውን ለማስከበር ወሳኝ የሆነውን አረፋ ጊዮርጊስን ለመቆጣጠር ያደረገውን ማጥቃት በመመከትና በርካታ የብልጽ ብልጽግና ኃይልን ሞትና ቁስለኛ በማድረግም ታላቅ ድልን ተጎናጽፈዋል። በአጠቃላይ ዞበላምባ ክፍለ ጦር ባለፉት ተከታታይ ሶስት ቀናቶች በብዙ ግንባሮች ከባድ ትንቅንቅ ትጋድሎችን በማድረግ የብልጽግናን ዘመቻ ማዕበል ወደ ዘመቻ ውሸት ማዕበል በመቀየር በርካታ ድሎችን አስመዝግበዋል። ይህ በእንዲህ እንዳለም የብልጽግና ኃይል ከቀትር በኋላ ተቀጠቀጠ። የብልጽግናን ኃይሎች ግንባር እንደ ወስከንቢያም እየነደሉ ማጋደም፣ የላላ የጫማ መሰሪያን እንደ ማጥበግ እጅግ ቀላል የሆነላት የደፈጣ ንግሥቷም የቀትር እሳቷም የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር የኤፍሬም አጥናፉ ብርጌድ በትላንትናው ዕለት ከቀትር በኋላ ባገኘችው አጋጣሚ የብርሃኑ ጁላን ሰራዊት ላይ የተለመደ መብረቃዊ ጥቃቷን አሳርፋበታለች። በጎጃም ደብተራ ተይዞ ማረፊያ እንዳጣ ዝናብ ከቦታቦታ ከቦታ ቦታ ሲንጓለል እንደ ብዱሻ በተገኘበት እየተቀጠቀጠም ሰንብቶ በቀን 21 10ኛ ወር 2017 ዓ.ም ቁጥሩን ቀንሶ 54 ተራራ በመድረስ ካረፈበት 54 ተራራ ጀምሮ ግራና ቀኝ ከጉድር ወንዝ እስከ ፊንዚት ቀበሌ እንደ ፈልፈል አፈር ጭሮ በጭንቀትና ከፍ ባለ ስጋት ሁለት ቀን ከቆየ በኋላ በትላንትና ሁለት በቀን 23 10ኛ ወር 2017 ዓ.ም ፍርሃት ከጉድጓዱም አስወጥቶት ወደ ፋክታም ያስጓዘው ይህ የብርሃኑ ጁላ ወራሪ ሰራዊት ካሰበው ሳይደርስ ደብረ ዘይት መገንጠያ ላይ እንዳልሆነ ሆኖ መቅረቱ ነው የተነገረው። ይህ ከቀኑ 7 ሰዓት ተኮል ከ54 ተራራና አካባቢው በመነሳት ወደ ፋክታ ይንፏቀቅ የነበረው የብልጽግና ኃይል ከቀኑ 9 ሰዓት በረመጦቹ የኤፍሬም አጥናፉ ብርጌድ የፋኑ ወታደራዊ እቅዶ ይህ የቀንቅጀት ሆኖ ባይመክንበት ኖሮ ይዞት የተነሳው መዳረሻም ነጥብ እንዲሁም የጉዞ ሁኔታ በሶስት አቅጣጫም ተጉዞም ሶስት ገዢ ቦታዎችን ማለትም ምላጭ ተራራ፣ ድብን ተራራን፣ እንዲሁም ክርስቶስ ሰምራን የተባሉ ተራሮችን ሳይመሽ በመቆጣጠር ፋኖ በትር ማምለጥና መትረፍ የነበረ ሲሆን የአካባቢው ነዋሪዎች ሲናገሩ ክብር ለረመጡ አፋኖ ኤፍሬም አጠናፉ ብርጌድ። ይሁንና እድል ቀንቷት ከቀኑ ዘጠኝ ሰዓት ላይ ምላጭ ተራራ ተንጠልጥሎ የነበረውን የአብይ አሕመድን ወታደር ጭምር ከተራራ በማስወረድ ግንባር ግንባሩን እየበረቀሰች አጋድመዋለች ሲሉ የአካባቢው ነዋሪዎች ገልጸዋል። በረመጦ በትር ጥሩ ተደርጎ የተመረተው የብልጽግና ኃይል በገጠመው ድንገተኛ ውርጅብኝም መግቢያ ቀዳዳ ፍለጋም አቶም እየተርመሰመሰ ሳይሆን እስከ ወዲያኛ የተሸኙ ጓዶቹን፣ የቆሰሉ ወገኑን ማንሳት ተስኖት ሞርተርናም ዙ 23 የተሰኙ ከባድ መሳሪያዎችን ጨምሮ በፒቲር ተደግፎ አለኝ ያለውን ከባድ መሳሪያ ሁሉም በደመነፍስ እየተኮሰም ማምሸቱ ነው የተነገረው። በዚህ የደፈጣ ኦፕሬሽን በብልጽግና ላይ ብዛት ያለው ሰብአዊ ኪሳራና ተሽከርካሪን ጨምሮ ከፍ ያለ ጉዳት ማድረስ ተችሏል፣ ሲሉም የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ ነበል ባሉ ገረመው ወንዳወክ ብርጌድ በሁለተኛ ዓመት የምስረታ በዓሉ ተከታታይ የአራት ቀናት ድንቅ ውጊያዎችን በማካሄድ የጀግንነት ስራውን ቀጥሏል፣ ሲሉ የዓይን እማኞች ተናገሩ። አፋ በጎጃም አምስተኛ ክፍለ ጦር ነበል ባሉ ገራመው ወንዳወክ ብርጌድ ከሰኔ 22017 ዓ ም ጀምሮ ለተከታታይ አራት ቀናት በወይበይኝ በእንድርያስ በነጭ ውሃ በቡሃ ድንጋይና በገብዛ ማርያም ተራራማ አካባቢዎች ድንቅ ውጊያ ማካሄድ ላይ ይገኛል በሰኔ 192017 ዓ ም ከሰከላ ወረዳ ወደ ቋሪት ወረዳ ሲጓዝ የነበረውን የብልጽግና ኃይል የጊዮን ብርጌድ አባግስ ሻለቃ በደፈጣ ጥቃት ሙትና ቁስለኛም አስይዞ መልሶ እንደነበረም ይታወሳል። በ2017 ዓ ም ደግሞ የብልጽግና ኃይል በብር አዳም በዋሻራ በደጋ ዳሞት በሰከላና በጅጋም አቅጣጫ ቋሪትን ለመውረር ለመዝረፍና ለማውደም ቢሞክርም በአይበገሬዎቹ የገረመው ወንዳወክ ልጆች እየተቀጠቀጠ ሲቅበዘበዝ በዘበዝ ሰንብቷል ሲሉ የአይን እማኞች አስረድተዋል። በተመሳሳይ ቀን ከሰከላ ወረዳ ወደ ሐሙስ ወንዝ የመጣው የብልጽግና ኃይል የገረመው ወንዳወክ ብርጌድ ሻለቃ ሶስት በደቂቃዎች ውስጥ አሽመድ ምዳም ወደ መጣበት ስትመልሰው የአገዛዙ ታጣቂዎች ሻፍራ ዳውሪት ላይ ሁለት ንጹሐንንም ገድለዋል። በዚሁ ሁለት ንበልባሎቹ ወይ በይኝ ላይ ደፈጣ መያዝ በብልጽግና ኃይል ላይ ሰብአዊ እናም ምቁሳዊ ኪሳራም አድርሰውበታል። ይህ ብልጽግና አንድ ሞርተርም በፋኖ ተቃጥሎ ከጥቅም ውጭ መሆኑ ነው የተረጋገጠው። ባለ ግርማ ሞገሶቹ የንበልባሉ ገረመ ወንዳ ወክ ልጆች የውጌ በላይነትን ወስደው በሁሉም አቅጣጫ ብልጽግና ያፈሰሰውን ነፍሰ በላ ቡድን ተስፋ ተስፋም አስቆርጠውታል። ሰኔ 22 2017 ዓ.ም ተመረጥ ግረመ ወንዳወክ ብርጌድ ከ8 ሰዓት እስከ ምሽቱ 1 ሰዓት ባደረገው ከባድ ውጊያም መውጫ አጣው። የብልጽግና ኃይል ጨለም አለብሶ ወደ ገነት አቦ ለመውጣት ቢሞክርም በገብዛ ማርያም ቀበሌ ከበባ ውስጥ ገብቶ ነፍሱ የምትተርፍበትን ሰዓት እስካሁን ሰዓት እየጠባበቀም ነው። ከገነት አቦቶ ማህበረሰቡን እየዘረፈ ወደ ደጋዳሞት የሄደው የአገዛዙ ሰራዊት ደግሞ ደጋዳሞት ብርጌድ አሙስ ገበያ ላይ በ ወሰደው መብረቃዊ ጥቃት ሲደመሰስ ከማህበረሰቡ እየዘረፈውን እህልና ተሽከርካሪም ለፋኖ ኃይሎች ማስረከቡ ታውቋል። የፋኖ ኃይሎችም ለማህበረሰቡ መልሰው ለመስጠት እንቅስቃሴም ጀምረዋል። ሰኔ 23 ደግሞ በሌሊት ከገብዛ ማርያም ወደ ገነተ አቦ በመፈርጠጥ ላይ የነበረው የብልጽግና ኃይል በነበልባሉ ገረመ ወንዳወክ ሜካናይዝድ እግረኛ ጦር እየተቀጠቀጠም ይገኛል። የአይበገሬው ገረመ ወንዳወክ ልጆች በሁለተኛ ዓመት ምስረታ በዓላቸው ተስፋ ያስቆረጡ ሪፖርት የስርዓቱ ዙፋን አስጠባቂ ሰራዊት በቤታቸው የተቀመጡና ስራ ላይ ያሉ አርሶ አደሮችንም በሞርታር መደብደብ ጀምረዋል። በቤት ስራ ላይ የነበረች አንድ እናትና አንድ የጎረቤት ሕፃን የሞርተር ጥቃት ከደረሰባቸው ንጹሐን መካከልም ናቸው። የግረሙ ውንዳ ወክ ብርጌድ መካናይዝድ ኃይል በወረወረው ኢላማ የጠበቀ የሞርታር ጥቃት ቁጥራቸው ያልታወቀ የስርዓቱ ዙፋን አስጠባቂ ሰራዊትም መሸኘታቸውን አረጋግጠናል። ይህ በእንዲህ እንዳለ አብይ አህመድ ስልጣን ከያዘ ወዲህ ትላልቅ ኦፕሬሽን አቅደው አሳክቷል የተባሉ መኮንኖችን የተሳተፉበትን የፋኖ አመራር የመምታት ልዩ ኦፕሬሽን ለሶስት ቀናት በአስደናቂ ሁኔታ መከላከል ችለናል ሲል አርበኛም አስረስ ማሬዳ ምጤም ተናገረም። በዛሬው ዕለት በጠዋቱ በተጀመረ መልሶ ማጥቃት እንደተለመደው የቡድን መሳሪያን ጨምሮ ክላሽ እንደ ጉድ ያፈስንበት ድል ተቀዳጅተናል ሲል አርበኛ አስረስ ማሬዳ ምጤም ተናግረዋል። አርበኛው እሱን ጨምሮም አርበኛ ዘመነ ካሴን እንዲሁም የጎጃም የፋኖ አመራሮችን ለመምታት አብይ አህመድ እቅድ ይዞ እንደነበረም ገልጸዋል። የአገዛዙ ሰራዊት ቁንጮም አብይ አህመድ ስለከሸፈው የአስገድዶ ማሰለፍ እቅድ የህዝቡን ጆሮ በመያዝ በጎን ደግሞም በብርሃኑ ጁላ እና በለገሰ ቱሉ በኩል ሰበር ዜና ሊያስነገር የቋመጡበትን ኦፕሬሽን እንደ ጉም አትንነን፣ ሰራዊቱን ገርፈንለታል ሲልም አርበኛው ተናግረዋል። ሰከላ ላይ በተሰራ ኦፕሬሽንም በመቶዎች የሚቆጠሩ የ አግዛዙ የግፍ እስረኞችን ማስለቀቅ ችለናል ሲልም ተናግረዋል። ይህ ብልጽግና ኃይል ለሳምንት ያቀደው ይህ ኦፕሬሽን ከየእዞቹ የተውጣጡ ኃይልን በልዩ ስምር የተያዘ ለመረጃ ለሎጂስቲክና ለተተኳሽ በርካታ ሚሊዮኖችም እየተበጀተለት እንደነበር ይገልጻል። አርበኛው ሊከበን መቶ ቆራርጠን የከበብነውን የአብይ አህመድ አረመኔም አግዛዝ ጠባቂም አንዲት መነኩሴን ጨምሮ ስድስት ንጹሐንን በመድፍ ድብደባ ከመግደል በስተቀረ በወገን ላይ ይህነው ባል ጉዳት ሳያደርስ በምፍርጥጥ ላይ ነው ሲል አርበኛም አስረስ ማረዳ ምጤ ተናግረዋል። ይህ በእንዲህ እንዳለም በሌላ ሰበር ዜናችን በጎጃም አማኑኤል ትላንት ሲደረግ በነበረው ውጊያ ወቅት ብርጋዴር ጄኔራል አህመድ አደም በቀኝጌታ ወፍቴ ንጉስ ክፍለ ጦር በፋኖ ጥይት ተመትቶ በፋኖ ጥይት ተመትቶ መቁሰሉ ተነገረ። ትላንት በነበረው የአማኑኤል ውጊያም በርካታ አገዛዝ ወታደሮች መደምሰሳቸውን መዘገባችን ይታወሳል። ነገር ግን እስከዛሬው ዕለት ድረስ ሰው ሰውየው መቁሰሉም አልታወቀም ነበር። ዛሬ በወጣ ሰበር መረጃ ግን ብርጋዴር ጀነራል አህመድ አደም ትከሻው ላይ በሁለት ጥይት ተመቶ ወደ ጦር ኃይሎች ሆስፒታል አዲስ አበባ በፍጥነት በሄሊኮፕተር መላኩ ታውቋል። ይህ ጀነራል ከዚህ ቀደም በአማኑኤል ከተማ ህዝቡን ሰብስቦ በቀጥታ በአማራ ቲቪ ሲተላለፍ በነበረው ውይይት ላይ ፋኖን አትፍተነዋል፣ እናንተ ብትተባበሩን ደግሞ ውር ውር የሚለውን ለቅመን እንጨርሳለን። ዘመነ ካሴ የምትሉትም ፈርጥጦ ሱዳን ገብቷል ሲል በአደባባይ በአማራ ሕዝብ ላይ ሲሳለቅ የነበረም ጀነራል ነው። እነሆ እሱ አሁን አጥፍተነዋል ያለው ፋኖም እሱ አሳደነዋል ያለው ዘመነ ካሴም ቀን ጠብቀው ቁስለኛም አድርገውታል። ይህ በእንዲህ እንዳለም አድማሽ ተመልካቾች፣ ከውጊያ መረጃዎች ስንወጣ ፖለቲከኛ ጀዋር መሐመድ የአብይ አህመድ መንግስት ልንገለብጠው ጫፍ ላይ ነን ሲል ተናገረም። ፖለቲከኛው የሽግግር መንግስትም እያቋቋምን ነው፣ ብዙ ስራዎችን እየሰራን ነው፣ የአብይ አህመድን መንግስት እንገለብጠዋለን፣ ቀጥሎም ኢትዮጵያን እናጸናለን ሲል ተናግረዋል። ፖለቲከኛ ጀዋር መሐመድ የተናገረውን ንግግር አድምጠ ነው እንመለስ ለቅመን እናስረክባለን፣ እንሰራለን። ሀያ ፐርሰንቱ ላይ እየሰራችሁ ነው ወይ ነው ጥያቄ። በሚገባ ሎክ በአዲስ መልኩ ወደ ስራ ከተመለስን ወዲህ ዲስኮርሱን ተመልከተው። ከዚህ በፊት ያው ብዙ ነገሮች ሂንክላ በማድረግ ሲሰሙ ስታዩሲ ከአጀንዳ ሰጪነት ወደ አጀንዳ ቀባይ ቀይረናቸዋል። ህዝቡ ላይ ከመበጣጠስ ምንም እንኳን ራሳቸውን ቢያጠናክሩ እንዲህ በትበቱ ማድረግ ተችሏል። በሀገራችን ውስጥ የለውጥ መንፈስ ወደ ሶስተኛው ምዕራፍ እየገባን ነው። የመጀመሪያው ምዕራፍ ህዝቡ ወደ ትግል መንፈስ መመለስ ነበር። አሁን ትግሉ እንዲጀምር ተደርጓል። ቀጥሮ ትራንዚሽን ነው የምንሰራው። ይህ የምንደብቀው ነገር አይደለም። እኔ ሁልም ብያለሁ። የሀገራችን ምሁራን የሀገራችን ልሂቃኖች ለውጥ እየመጣ ነው። እስከምን እሱ ችግር እንወራረድ፣ ውርርዱን ጨርሰዋለን። እሱ ጨበጣ አይሆንም ወይ ነው ጀዋር። ጨበጣ እንዳይሆን ውርርዱ እጅ ከምን ሲባል እየበሰለ ዘር ሶምቲንግ ዩ ኩኪንግ የሚል ነው ዩር ኩኪንግ ቨሪ ዌል እና ዩ ስሜል ሲሞሪዝ አል እኮ ትራንዚሽን ላይ እየሰራን ነው። ከዚህ በፊት በሀገራችን ደጋግሞታል እኮ አይ ታልባለህ። ባለፈው የሆነ ቦታ ላይ እሱም እኮ ኦልሬዲ እኮ ፖስት አብይ ኢዝ ዲስከስ እያደረገ ነው። እኔም ቢያወርዱ እራሱ ምንም ማድረጋችንም እራሱ እሱ መውረዱም ተቀብሎታል። ናይንቲን ሰቨንቲ ፎር ሚስ ያደረገው ኦፖርቹኒቲ አለ። ናይንቲን ናይንቲ ዋን ሚስ ያደረገው ኦፖርቹኒቲ አለ። ኤቲን ሚስ ያደረገው ኦፖርቹኒቲ አለ። የሚቀጥለው ሚስ እንዳናደርግ ሁለት ነገር አንድ እስቴቱ ካቢ እንዴት ተርፍ ማድረግ መቻል አለብን። ሁለት በቅድሚያ የተስማማንበት ፍኖተ ካርታ እንዲኖር ማድረግ አለብን። እየሰራንበት ነው። ዌር ወርኪን ኦን ኢት ሪዛልቱን ደግሞ እናይበታለን። ይሄ ስንል ግን ዝም ብሎ ሁሉን ብቻ ያገለለ ምን ነገር አይደለም። ስ ይህንን ያን እኔ አሁን የሚያሳስበኝ ሶ ብው ራሱ ይጨርሰዋል። አብይ እራሱን ችግር የለውም እሱ ደጋ ጋር አካሄድ ከዳገት የተነሳ ድንጋይ ነው፣ ምንም ልታደርገው አትችልም። አሁን አሉ የሱ ደጋፊዎች እንደዚህ በገዝቷቸው እንትን የሚሉ አብይን ዛሬ ማትረፍ የሚችለው አንደኛ በቢሊዮን ዶላሮች ይሄ ወልባክ ምናምን የሰጠው ሳይሆን በቢሊዮን ዶላር አስር ቢሊዮን፣ ሀያ ቢሊዮን ዶላር ኢንጀክት የሚያደርግለት ከመጣ ሁለተኛ አይምሮን ማስተካከል የሚችል ሰው ከመጣ አብይ ሊያተርፈው ይችላል። ከዛ ውጭ ተቃዋሚን በመሳደ ምናምን የሚደረገው ዚስ ኢዝ ኖት ጎይንግ ቱ ሄልፕ ሂም ቢኮዝ ዚስ ኢዝ ኖት ኮንቴስት ፎር ናሽናሊዝም፣ ዚስ ኢዝ ኖት ኮንቴስት ፎር ፖፑሊዝም፣ ዚስ ኢዝ ኮንቴስት ፎር ብሬድ። ሶ እሱ አይደለም ትልቁ ነገር መሆን ያለበት ከአብይ በኋላ የምትኖረው ኢትዮጵያ አንደኛ ከአብይ በኋላ ኢትዮጵያ እንድትኖር ስቴቱ መኮንቲኒቲ ማረጋገጥ አለብን። ስቴት መኖር አለባት። እሱን ማረጋገጥ አለብ፣ እሱን ማድረግ ያለብን የእሷ አወዳደቅ ይወስናል። በማግስቱ የሚመጣው ነገር ወሳኝ ነው። ቀጥሎ የሽግግር ወቅቱ ሽግግር ከዚህ በፊትም እንዳልኩትና እንዳየ ነው፣ አንድ ሽግግር የሚሳካውና የሚጨናገፈው በመጀመሪያው ስድስት ወር እስከ አንድ ዓመት ባለው ጊዜ ውስጥ ነው። ሰርገኛ መጣ በርበሬ ቀንጥሱ እንዳይባል ስራዎች መሰራት አለባቸው። እኛን ስራዎች እየሰራናቸው ናቸው ናቸው ምን የሚንጫጩ ከከሌ ጋር ጠላት ሆነ ምናምን ኖ በአንድ ወቅት ጠላ ልንሆን ይችላለን። ዛሬም የተለያየ ሀሳብ ሊሆን ይችላል። በሀገር ማስቀጥልና ሰላም በማምጣት ለጉዳይ እንስማማለን። ድርድርእና ንግግር ችግሮች መፈታት አለባቸው የሚለው ላይ እንስማማለ። ዳን ሌቨል ኮንሰንሰስ መጥተዋል። ዲቴልሶች አሉ። የሽግር ወቅት ምን አይነት ጉዳዮች ቀድሞ ይፈቱ፣ ከዛ ሌላው ይፈታ፣ ምን ይፈታ የሚለውን እያበሰልን በበሰሉ ቁጥር ደግሞ ለእናንተ ደግሞ እያቀብልን እንሄዳለን።